ሰላሳዎች እያያችሁ ያላችሁት የሃያ ሰላሳ ፕሮግራማችንን ነው። አሁን የ2030 ፖድ ፕሮግራማችን ላይ ደርሰናል። ዛሬም እንግዲህ እንግዶችን ጋብዘን በአንድ ሀሳብ ላይ እናወራለን እንወያያለን። ዛሬ የምናወራበት ሀሳብ ለምንድን ነው ብዙ ጊዜ ጥንዶች ወይም ደግሞ ካፕሎች ወደ ትዳር ሲገቡ መጀመሪያ የነበራቸው አፍላ ፍቅር እየቀዘቀዘ እየቀዘቀዘ የሚመጣው ለምንድን ነው ፍቅር ወረት ይሆናል ወይ የሚል ላይ ነው የምናወራው። እንግዶች ጌታነ ጸጋዬ እና መርሃዊት ፈቃደ ይባላሉ። መርሃዊት ፎቶግራፈር እና እንደገና ደግሞ የተለያዩ ቪዲዮግራፊ ትሰራለች፣ ፊልም ሜከር ናት። ጌታነ ደግሞ ያው በሜዲካሉ ላይ ነው የሚገኘው። ስለዚህ የኢመርጀንሲ ሜዲካል ቴክኒሻን ነው ማለት ነው። ግን ዛሬ የምናወራው ስለነሱ ሙያ ሳይሆን የተለያየ ፊልድ ላይ ነው የሚገኙት፣ ባለትዳር ናቸው። ስለዚህ የምናወራው በዚህ አሁን ባወራንበት ሀሳብ፣ ፍቅር ወረት ይሆንብናል ወይ ለምንድን ነው ከጊዜ በኋላ ስሜታችን የነበረን ኢንተረስትና ኢነርጂ እየቀነሰ የሚመጣው የሚለው ላይ ነው። በጣም አሪፍ ቆይታ ነው የምናደርገው፣ የትም እንዳትሄዱ። መልካም ጊዜ። እንኳን ደህና መጣችሁ። እንግዶች ስለሆናችሁ በጣም ደስተኛ ነኝ። እስኪ ዛሬ እንግዲህ በዚህ ሀሳብ በደንብ ነው የምናወራው ብዬ አስባለሁ። ኤክስፔሪያንሳችሁን ሼር ታደርጉናላችሁ። ከዛ በፊት ግን እንዴት ተዋወቃችሁ? በፍቅር ምን ያክል ጊዜ አሳለፋችሁ? ከትውውቃችሁ ጀምር። እሺ የተዋወቅነው ፕሪፓራቶሪ ላይ ስንማር አስራ ሁለት ክፍል እያለን ነው። ክላስ ውስጥ አንድ ላይ ነበር የምንማረው እና... ኦኬ አንድ ክላስ ናችሁ? አያሃት። ከዛ ምንድን ነው ለየት ያለ ያየኸው ነገር ነው ጥያቄው? እንዳየኋት ቀልቧን ነው የወደድኩት። እሱ እንግዲህ እንዳየሽ ቀልብሽን ወደደው። ከዛ ጓደኛ ያረገሽ አንቺ አታቂማ ታቂያለሽ፣ ጓደኛ ሲያረግሽ ታቂ ነበረ ፍቅረኛ ለመሆን እንደሆነ? አይ ስነ ሁለታችንም ጋር እንዳይነት ስለነበረ ፊሊንግ ነበረሽ? ከጊዜ በኋላ ወዲያው ባይሆንም መጀመሪያ እንደ ኖርማል እንደ ክላስ ተማሪ ነው የምናወራ የነበረው። ከዛ እየተቀየረ የመጣው እየቆየ እየቆየ ስታወሪ ያው ስትላመጂ እንጂ በአንዴ አይደለም። ስለዚህ በደንብ ታወሩ ነበር፣ ኮሚኒኬት ታደርጉ ነበረ ማለት ነው። በጣም እናውራ ነበረ፣ እረፍት ሰዓትም፣ ክላስ አንገባ በፊትም፣ ምሳ ሰዓትም እናውራ ነበር። የተለያዩ ሀሳቦችን እያወራ መጽሐፎችን ያነባል እና ያው ከዛም አንጻር ምናምን እንደዛ ስለዚህ አንቺ የሆነ ነገር ጠይቀሹ፣ ትምህርታዊ ነገር ነው የምጠይቅ ወይስ ኖርማል ላይፍ ላይፍ የሚሆን ትምህርት እንደዚህ ነገሮች? እሺ። ስለዚህ ብዙ ማብራሪያ ስለምታገኝ ያ ነገር አትራክት አድርጎሻል። እሺ፣ ያንተስ? እኔ ደስ ያለችኝ ያው፣ እንደነገርኩሽ መጀመሪያ ያው ቀልቧን እንዳትለኝ፣ ከዛ በኋላ ደግሞ እንደምታያት ቆንጆናል። ቁንጅናዋም አንደኛው እንደውም ቁንጅናዋ ነው እንጂ አይደለም ወንዶች ይባላል አዎ እሱ ነው ግፍፍ ያደርገን እሱ ነው ምን ያክል ጊዜ ሆናችሁ ግን አሁን በፍቅር እንግዲህ አስራ ሁለተኛ ክፍል ነው የተገናኘነው ብላችሁኛልና ከዛ ደግሞ ወደ ትዳር ነው የገባችሁት እና ምን ያክል ጊዜ አሳልፋችኋል በፍቅር በፍቅር ወደ አንድ አመት ከምናምን ቆይተናል ኦኬ ከዛ በኋላ ቀጣዩ ወደ ትዳር አንድ ላይ ወደ መኖር ነው የጀመርነው። ወዲያው እንደውም ወዲያው ነው የገባች ስትልኝ በጣም ብዙ በፍቅሩ ብዙ ነው ያሳለፋችሁ። አይ ኦልሬዲ ትምህርት ቤት አንድ አመት አንድ ላይ ቆየን። ከዛ ከትምህርት ቤት በኋላ ትንሽ ወር ነው አንድ ላይ ቆየ ነው ከዛ አንድ ላይ መኖር ነው የጀመርነው። ስለዚህ በትዳር ስንት አመት ማለት ነው? አጠቃላ ከአራት እስከ አምስት አሁን አምስተኛ አመት ይኖራል። እያያዛችሁ ነው ደስ ይላል። በጣም ወደዚህ አሁን ወደምናወራበት ርዕስ ገባ መጀመሪያ ሰርጋችሁ ላይ ወይም ደግሞ ይሄ መጀመሪያ ስትጋቡ የነበረው ነገር እስካሁን ድረስ ቀጥሏል ወይ? በፊት የነበረ አሁን ያልነበረ ነገር ምንድን ነው? እኛ የተለየ ነገር የለን ማለት፣ በፊትም የነበረው ነው እስካሁን የሚያቆየን፣ በቃ ጓደኝነት ላይም ወደ ፍቅር ስንገባም ወደ ትዳርም ስንገባም የቀነሰ ነገር የለም። መቼም ሙሉ ለሙሉ አይለወጥም፣ አትይኝም? አይ ሜይ ቢ ከስራ ሁኔታ አንጻር ያው እንደዚህ ወክ ምናምን ቀንሰናል፣ እንደዚህ አብሮ መውጣት። እሺ። ያው እሱ በስራ ጸባይ ነው እንጂ ቀንሶ ፍቅራችን ቀንሶ አይደለም። ኦኬ፣ በጊዜያት ወክ ማድረግ ቀነሳችሁ። እሺ። ያው ኤክስፔክት አደርገን አይደለም እኛ ትዳር ውስጥ የገባነው፣ ይሄን እናደርጋለን፣ ይሄን እናገኛለን ብለን አይደለም። ሰው እንደዛ አድርገሽ ከገባሽ ነው ያን ነገር ስታጨው እንትን መትዩና፣ እኛ ግን እንደዛ መሰረታችን ፍቅር ስለነበር ፍቅር ብቻ ነው ያለው መስፈርታችን የነበረውም ፍቅር ብቻ ስለነበር ብዙ ነገሮችን እንትን አንልም። ፍቅር ነው ዋናው እንትን ብለን። ዋናው ጉዳይ ምን ነበር ግን ኤክስፔክት ያደርጋችሁት? ማለት አንደርስታንድ አድርጊያለሁ፣ ኤክስፔክት አድርገን አይደለም ስትለይ፣ የሆነ ነገር አልጋ ባልጋ ይሆናል ብላችሁ አስባችሁ አደለም። ግን ምን ነበር ኤክስፔክት ያደርጋችሁት? ትዳር ስታሰቡ ምን ነበረ? ምን አይነት ነበር የሚመስልህ፣ ከመግባት በፊት ያው፣ ኃላፊነትን እንደዚህ ለብቻችን የምንሸከም አይመስልህንም ነበር ያው፣ ብዙ ሰዎች እንትን። አሁን ግን ራሳችን ችለን ነው ኃላፊነታችንም ራሳችን ተወተን እንደምንኖር አውቀንበታል። እና ሰው ከሚነግድሽም አንጻር ነው እንጂ ራሳችን ይሄ እያሰብን ነው ሳይሆን፣ አሁን ለምሳሌ ብዙ ሰዎች ስጠይቂ ትዳርኮ ከባድ ነገር ነው ይሉሻል ና ቢ ከባድ ይሆናል ብለን ነበር ያሰብነው። እና ቀሏቸዋል ነው ቀለል አድርገን ነው የምንኖረው። በትዳራችሁ እንግዲህ ሪሌሽንሽፕ ላይም ብዙ አልቆየንም፣ በዛ ላይ ፋይናንሻል ስቴብል ሳንሆን ነው ወዲያ ወደ ትዳር የገባ ነው ብላችኋል። እና በጣም እንግዲህ በፋሚሊም ሊሆን ይችላል በተለያየ ምክንያት ቻሌንጅ የሚያደርጋችሁ ነገር ይመጣል ብዬ አስባለሁኝ። ካሳለፋችሁትም ጊዜ አንጻር አንድ አመትም ቀላል አይደለም እንኳን አምስት ስድስት ዓመት። እና ምንድን ነበር እስኪ በጣም ከባድ የሆነባችሁ ያሳለፋችሁት ቻሌንጅ፣ ከዛ እንዴት አለፋችሁት ያንን ተግዳሮት? ያው ቀድመን ፈርተን የነበረው ለቤተሰብ መንገር በጣም ቻሌንጅ ነበረ፣ በተለይ ለእኔ ፋሚሊዎች መንገር። ለምንድን ነበረ አይ ማለት ከኔ እንትን ነው ማለት፣ በጣም እንደዚህ ገና ነህ ምናምን ይለኛል። ፋዘር በጣም ስለምፈራው፣ ገና ነህ ምን ይዘህ ነው እንደዛ የምትገባው ምናምን የሚል እንትን ይኖረዋል ብዬ አስቤ ነበር። ግን ስነግረው ያው ከጊዜ በኋላ እኛ በጣም ብዙ ጊዜ ፈርቼ ይህን አሁን ነው የሚሰማው ስነግረው፣ ግን በጣም ደስ ነው ያለው ያው እኔም ምንም ይዤ አልነበረም ከሆነ በኋላ እኔ ነገርከው ከሆነ በኋላ እኛ ሳን ጀምር መቼም እና ከሆነ በኋላ ስለነገር ነው። እኔም ምንም ይዤ አልነበረም ነገር ግን አሁን የሆነ ደረጃ እናንተ ለም የሚያደረስኩት ምናምን ብሎኛል እና ደስ ብሎታል እና ያ አንደኛው ቻሌንጅ ነበረ። ሁለተኛው ደግሞ ከግራጁዌት በኋላ ስራ ሳናገኝ ትንሽ ጊዜ ቆይተን በጣም ቻለንጅ ነበር። ይዛኔ ሁለታችሁ አብራችሁ እየኖራችሁ ስራ የላችሁ? ሁለታችንም ሳይሆን አሁን ለምሳሌ አንዳችን ስራ ሲኖረን አንዳችን ስራ አይኖረንም እና ያ በጣም እንትን በቃ ይህ ጭንቀት ይሆናል። እና በቃ አሁን ለምሳሌ እኔ ስራ በምሰራበት ሰዓት መቶ ያግዘኛል ምናምን እሱም ስራ ሲሆን እንደዛ ልክ እንትን ነው። ከጊዜው አንጻር እኔ ሲኖረኝ እሱ አይኖረውም እና ያ ሁለታችንም ጋር ስላልሆነ ፋይናንሻል እንቸገራለን ብለን በጣም እንትን ይሆን ነበር፣ ጭንቀት ይሆንብን ነበር። ለምሳሌ ምን ነበር በጣም የተቸገራችሁት? ቤት ኪራይ ነው? እርቧቸ ያውቃል? ምንድን ነው እስኪ ያሳለፋችሁትን ችግሩን ራሱ ምንድን ነበር? ያው ከተማችን ውስጥ እንደሚታወቀው ቤት ኪራይ ነው ትልቁ ወጪያችን እና እሱ ነው እንትን የሚለን ማለት ቸግሮን፣ ሳይሆን ያው ይሞላል አይሞላም እያለን በመሀል ጭንቀት እንትን ይለናል እንጂ በጣም እንትን የሆነ ኤክስትራ ነገር አናስብበትም። በቃ ያለችዋ ነገር ለምን ለምን እንደምትወጣ እናውቃታል። ና ከዛ ውጭ ያለች አናስባትም። ቻፕስቲክ ምናምን አይታሰብም። አሁን የተጀመረው አሁን የተጀመረ ደስ ይለኝ። የማይጠበቅ ነገር አሁን ከደረሱበት ነገር አንጻር አንዳንድ ሰዎች ኢቨን ምግብ ራሱ ራት ሳንበላ አድረን ምናምን ሲሉ ማይጠበቅ ነገር ይሆናል እና እንደዚህ እንደዚህ አይነት ነገሮች አሳልፈናል ሲሉ ለአንዳንድ ሰው ትምህርት ነው። በሙያችን ከመስራታችን በፊት አሁን ከዛ በፊት ብዙ በሙያ ያልሆኑ ስራዎችን ሰርተናል፣ በጣም ወረድ ብለን ማለት ነው። ለምሳሌ ምን ምን አይነት ስራዎች ላይ ገብታችኋል? እንግዲህ ሜዲካል ላይ ነው እያሰራች፣ እሷም ፋስት ፉድ ምናምን ሰርተናል እና ፋስት ፉድ መንገድ ላይ የሚሸጡ ፋስት ፉዶች አሉ። እነሱን ሰርተናል። አብራችሁ እያገዝኳት ምን ነበር እስኪ የዛን ጊዜ ለከፋ ምናምን መቼም ይኖራል፣ መንገድ ላይ ያላቸው ይኖራል። ያው ቅጥል እላለሁ ማለት ቅጥል ብቻ ነው። ከዛ ልፌ አላውቅም፣ ግን አብዛኛውን ጊዜ አንድ ላይ ስለሆነ ብዙ ሰው ያውቃል። ያው አብዛኛው ከስተመር ናቸው ብዙ ጊዜ የሚመጡት፣ እና አንድ ላይ ስለምንሆን ሲጠይቁኝ እነግራቸዋለሁ። እና በቃ እንደውም ደስ ብሏቸው ሰላም ብሏቸው ጎበዞች በርቱ ምናም ብለውን ያልፋሉ አብዛኞች። እንደው እንደዚህ አይነት ስራዎችን ሰርተን አልፈናለሁ። ኦኬ። ሳምቡሳና ችብስ ሸጣለሁ። ግን በጣም አሪፍ ነው። አሁን ይሄ ለወጣቶች ኢቭን በሙያቸው ግራጅዌት አድርገው ግን ደግሞ ስራ ላላገኙ ወጣቶች ያለውን ስራ መስራት በጣም የሚበረታታ ነገር ነው። የሙያ ያልሆኑ ስራዎች አሪፍ ናቸው። መስ ፋይናንሻል አይደለም እኛ ከቦታ አንፃር አልተመቸም ነው እንጂ አሪፍ ስራ ነበረ። እንዴት ነበረ የምታደርጉት? ማለት አንቺ ነሽ የምትሰሪው? ድንሽ በመላጥ ምናምን እሱ ያግዘኛል። ሳምቡሳ እኔ ምስሩን ከታለ እሱ ይጠቀልላል አብዛኛውን በቃ ግማ ሀፋፉን ሁለታችን ነው የምንሰራው። ግማሽን ይሰራ ግማሽን እሱ ብቻ ውጭ ያለውን ብቻ ነው ብቻዬን የምሰራው እንጂ ሌላውን ነገር አንድ ላይ ነው የምንሰራው። እንዴት መጣላችሁ ይሄ አይዲያ? ማለት ካለው ስራ ሁሉ እቺ ያሳሙሳል ናቸው ብሷ፣ እንዴት መጣላቸው? ጓደኞቻችን ናቸው ሪከመንድ እንዲያደርጉን እና እነሱ ሱቅ ነበራቸው እና እንትን ሱቅ ነበራቸው እነሱ እንደዚህ በቃ ምን እናድርግ ሌላ ስራ ምናምን እያለን ስለነበር ስለሚያውቁ እኛ ሱቃችን እንትን ላይ ትችላላችሁ እንደሚናሉ በትንሹ ጀመረ እና እዛ አካባቢ ላይም ብዙም ስላልነበረ እዚህ መታችሁ ብትሰሩ ቤቢ ተልፋ ማልተውን ትችላላችሁ እያሳደጋችሁም ትሄዳላችሁ፣ ሲሉም ካለንበት ራቅ ያለ ነው፣ ግን በቃ ሄደን ወደዛ ሞከረ። ይሆን ያሳለፋችሁት ገጠመኝ ይኖራችኋል ብዬ አስባለሁ። ገጠመኙንም ትነግሮናላችሁ። መጀመሪያ ግን አንተ እንዲት ሪስክ ልትወስድ እንደቻልክ ንገረኝና ወደዛ እንሄዳለን። ያው በጣም ስለመወዳት ከእሷ ጋር ያው ረጅም ጊዜ ወደፊት ድረስ ስለማስብ ያው ያሉት እንትኖች ሊያቆሙኝ አልቻሉም። ገብቶሻል። ወደፊት ሲስተካከል ደግሞ ቆንጆ የሆነ ላይፍ እንደሚኖር ስላሰብኩኝ እዛ ነገር ውስጥ ድረስ ገብተን ቻሌንጆችን ተወጥተናል። ተስፋ ነበረክ? በጣም ግን፣ እንዴት ሪሌሽንሽፕ ላይ ትጠብቀኝ አላልክም? እንዴት ወደ ትዳር ለመግባት ፈጠንክ? ትሄድስ አብዛኛውን ጊዜ አብሮሽ ስለማደግ ነው። አብረን እናድጋለን ብለን ነው የምናስበው። ለግዴታ ስላለሽ ብቻ ሳይሆን ሳይኖርሽም አብሮሽ ሰርተሽ ማደግ መለወጥ ትችያለሽ እና እኛ ሀሳባችን እንደዛ ነው። በዚህ ስራ ላይ እንግዲህ አንዳንዴ ገበያ ይጠፋልና ሲጠፋ የተሰራው የነበረው ሳምቡሳ ምናምን ይተርፋልና እና እሱን ሳይሸጥ አድሮ እየበላን አድረናል። አይደል እየበላች አድረ እስኪያልቅ ድረስ ስለዚህ ራታችሁን ሳምቡሳ እና ችብስ፣ ብዙ ሳምቡሳ እና ችብስ መልታችሁ አድረ። ደስ ይላል። በጣም እንደዚህ አይነት ነገር እኮ ሲያልፍ እና ሲወራ በጣም ደስ ይላል። አይደል እና ብዙ ነገር ትማሩበት አላችሁ፣ ታዩበት አላችሁ ብዬ አስባለሁ። ስለዚህ አሁን አንድ የተማርኩት ነገር ከእናንተ ያው መስፈርታና በዛም ብላቸዋል። ትልቁ ነገር ነው እሱ። በተለይ ትዳርን ሁሉ ነገር ተሟልቶለት በቃ አልጋ ባልጋ ሆኖ ወይ ደግሞ ሮማንቲክ የሆነ ነገር ብቻ ነው ያለው፣ በቃ እኔ ማታ እሱ ሲመጣ በር ከፍቼ ቡቱን አልቄ ና ከዛ የሆነ ዲነር እንትን ተዘጋጅቶ በካንድል ናይት ምናምን ብሎ ማሰብ ሁሌ እንደዛ ይሆናል ብሎ ማሰብ እና ከዛ ተቃራኒ ሲሆን ደግሞ ሙሉ ለሙሉ ያንን ፍቅር ሊያቀዘቅዘው ይችላል ብዬ አስባለሁ። ግን ደግሞ ሌሎችን በጣም ብዙ ፍቅር ሊያቀዘቅዙ የሚችሉ ነገሮች አሉ አሉ። ለምሳሌ ቅድም ወክ ማድረግ ቀንሰናል እያልሽ ነበር፣ እና በስራ ምክንያት ነው። ግን ደግሞ አሁን ወክ ማድረግ መቀነሳችሁ፣ የሆኑ የሆኑ ንግግሮች፣ ለምሳሌ መቆለማመጥ፣ ለማመጥ ራሱ በቃ የሆነ ከሆነ ጊዜ በኋላ እርስ በርስ የምትጠራሩበት ቃል ከተቀየረ ወይ ደግሞ ሲወጣ ወይ ሲገባ ተቃቅፋችሁ ተሳስማችሁ ምናምን የነበረው ኢቨን ፊዚካል አታችሁ መንታችሁ እየቀነሰ እየቀነሰ የሚመጣ ከሆነ ሳታስቡት ነው አስባችሁት ሳይሆን በቃ ሳታስቡት ወደዛ ነገር ውስጥ ትገባለች። ከዛ ኢንትረስታችሁ እየወረደ ይመጣል ማለት ነው እና እስቲ እዛ ላይ ያላችሁ አመለካከት እንደውም ብሰማው እና ደግሞ ምን አይነት ነገሮችን ታደርጋላችሁ? አሁን ለምሳሌ ልክ እንደዛ ሲሰማችሁ በምንድን ነው የምታነሱት መልሳችሁ? ያው እረፍት በምንሆንበት ጊዜ አሁን ለምሳሌ እኔ እረፍት በምሆንበት ጊዜ እሷ አሁን ላይ ለጊዜው ስራ ላይ ስላልሆነች ቤት ነው የምትሆነው። ና እኔ እረፍት በምሆንበት ጊዜ በጣም የምንወደው ቤት ውስጥ የምናደርገው የቡና ሴረሞኒ ያለን በጣም ማለት ስራ ሆኜ እጓጓለሁ። ና ማለት ቡና ወዳጅ አይደለውም ግን ሴሬሞኒው ደስ ይለኛል ምናምን፣ ምሳ በልተን ምናምን ቡና ሲፈላ ያለው ሴሬሞኒ ከዛ ቤት ውስጥ ሆነን ከዛ ቡና ፊልም እያየን ቡና ፈንድሻ ምናምን አድርገን ምን ቆያት ነገር እንደገና ፍቅራችሁን ያነሳዋል ስለዚህ ፐርፐዝ ያን ነገር ታረጉታላችሁ በቡና ሴሬሞኒም በምንም ብቻ ቁጭ ብላችሁ ኮሚኒኬት የምታረጉበት ጊዜ አለ ማለት ነው አዎ ጊዜ አለ ነው እንደዚህ አይነት በጣም ጥቃቅን የሚመስሉ ፍቅርን ከጊዜ ወደ ጊዜ ሊያቀዘቅዙ የሚችሉ ከቀሩ ካሉ ደግሞ የበለጠ እንደውም የሚያጠነክሩ የሚጨምሩ ነገር ብላችሁ የምታስቧቸው ሌሎች ቲፖች ካሉ ንገሩን። ከቡና ውጪ ከወክም ውጭ እስኪ ሌሎች ደግሞ ካሉ ንገሩን። ለምሳሌ ምን ምን ሩቲን ላይ መካተት ያለባቸው ልምዶቻችን ላይ አብሮ ማሳለፍ ትልቁ ነገር ነው። ያው ፍቅሩ የሁለት ሰው ስለሆነ ጊዜ ማሳለፍ ምንም ባያደርጉ ራሱ አብረው መሆን ራሱ ትልቅ ነገር ነው። መተቃቀፍ፣ መሞጋገስ መሞጋገስ አፕሪሼት መደራረግ ትዳር ላይ የቀረ የሚመጣ ነገር ነው እሱ። ነገር ግን መሞጋገስ ያው ደስ ይላቸዋል ሴቶች ይለናል። አዎ፣ በደንብ ለምሳሌ አሁን የኮሚኒኬሽኑን ረጅም ጊዜ ለማሳለፍ፣ ለምሳሌ ስራ ነኝ እያልክ ነበርና ቢዚ የምትሆን ከሆነ በስራ በስልክ መሆን ይችላል፣ አይደለም? በቴክስት በስልክ ከዚህ በፊት ስልክ ቴክስት በደንብ ነበር አይደለም? የምትጠቀሙት ፍቅረኛ እያላችሁ። ስለዚህ ልክ ትዳር ላይ ሲሆን መቆም የለበትም ቴክስት መደራረግ፣ ስልክ መደዋወል፣ አፕዴት መደራረግ ምናምን፣ ያላችሁ እነሱ እንዳሉ ናቸው ማለት። ባለው ታይም ላይ እንደዋወላለን፣ ካልተመቸው ቴክስት እናወራለን እና ፕሪሽት መደራረግ የሚለውን ደግሞ ለምንድን ነው መሰልክ በጣም እንትን ያልኩበት፣ ብዙ ጊዜ አሁን ልክ ዴቲንግ ላይ ስትመጣ ዋው ዛሬ በጣም አምሮብሻል ምናምን ይባልና ሲል ልታደርጎ ትችላለ። እንዳማረባት ይሰማሃል ግን አትናገርም። ነው ያ ነገር እየቀነሰ ይመጣል። አይ ቲንክ እንደ ሴት ግን ሴቶች ምን ማድረግ አለብን ትዳራችንን ለመጠበቅ? ከኛ ከምናረገው አንጻር ያው ብዙ ጊዜ ስራ ላይ ስለሆነ የሚያሳልፈው ሲመጣ በቃ ቤቱ ደስ እንዲለው ነው። በቃ ይሄ ቤት ስደርስ እንደዚህ ይሆናል ምናምን የሚለው ሀሳብ ኢማጅን አድርጎ እንዲመጣ ነው። እና ቡናም ሊሆን ይችላል ቅድም እንዳልነሽ ቡና አዘጋጅተን ወር ደግሞ የተለያዩ ቤት ውስጥ የሚዘጋጁ ነገሮች፣ ምግቦች፣ የተለያዩ ምግቦች ናጣምጠበበኛ ሆቢዋ ነው ምግብ መስራት በጣም ትወዳለች እና እንደዛ አዘጋጅቼ ምናምን ጠብቀዋለሁ። ፍቅረኛ በነበሩበት ጊዜ ያስለመዳት ነገር ካለ ያ ነገር ትዳር ውስጥ ገባ ብሎ መተው የለበትም። ወክ ማድረግ ሊሆን ይችላል፣ መጋበዝ ሊሆን ይችላል፣ ውጭ ማዝናናት ሊሆን ይችላል። እነዚህን ነገሮች ውጭ ሲገናኙ የሚያደርጉት ነበር ነገሮች ትዳር ላይ ከገባ በኋላ መተው የለበትም። ገብቶሻል። እሷ ረሳኝ ሌላ ሰው ጋር ነው ምናምን እንዳትል እሷ ነው መጀመሪያ ያደርግ የነበረውን ነገር ማስቀጠል አለበት። በጣም ትልቅ ፖይንት ነው፣ ይዘ መጋበዝ የሚለው ለምን መሰለህ? እኔ መጋበዝ ፈልጌ አይደለም። ለምን መሰለህ? ትዳር ውስጥ ሲሆን አሁን መጋበዝ ምናምን የሚባል ነገር እየቀረ ነው የሚመጣው። ቤት ውስጥ ነው የሚበላው ምናምን እና ውጭ ምናልባት በፊት ከምናደርገው ነገር ውስጥ ያለውን ነገር ሪማይንድ እያደረጉ እያስታወሱ ውጭ መብላት ምናምን ወክ ማድረግ ቅድም እንዳልከው እንደዚህ የነገሮች አሪፍ ናቸው ብዬ አስባለሁ። ፍቅር ወረት ያጠቃዋል ብላችሁ ታስባላችሁ? አዎ ምትክክል እንጂ ቅድም ስናወራ እንደነበረውም በቃ አሁን ለመጀመሪያ ጊዜ ላይ አትራክት ለመሳብ ብለን የምንጠቀማቸው ነገሮች የራሳችን ባህሪ ያልሆኑ ሊሆኑ ይችላሉና ከዛ ሰው ጋር ደግሞ ስንሆን እነዛ ነገሮች ትተር ወደ ራሳችን ማንነታ ምን እንመለሰው ከዛ በኋላ ያው ወረት ይሆናል ይቀንሳል። ፍቅር ወረት ያጠቃዋል ሲባል ምንም ነገር ነው ወረት የሚያጠቃው ስራም ወረት ያጠቃዋል መጀመሪያ በነበርንበት ኢነርጂ አንሆንም ትምህርትም እንደዛው መጀመሪያ በነበርንበት ኢነርጂ ምንም ነገር ላይ እስከ መጨረሻው ላንቀጥል እንችላለን እና ግንኙነት ላይ ሲሆን ግን በጣም ብዙ ደግሞ ኔጌቲቭ ነገሮች አሉ ጠቅሞናል በጣም ለትዳራችን ብለሽ የምታስቢ ምንድና ፍቅራችሁን እንድትቀጥሉ መቼም የሆነ አስተዋጽኦ ባታደረጉ እንደዛ አይሆንም ብዬ ስለማስብ ያው መዋደዳችን ከታች ጀምሮ ያው እያሳደግ ነው የመጣ ነው ስለሆነ እንዳልሽ ከጓደኝነት ጀምሮ ከቆጠር ነው ኦልሬዲ ስድስት ዓመት ሊሞላን ትንሽ ወራት አንድ ወር ከምናምን ይቀራናል። እና እያደገ ስለመጣ ከፍሬንድሽፕ ጀምሮ ስለመጣ ያ ፍቅሩ ነው ያለው ከልጅነት ጀምሮ ስለሆነ ያንት ያለ ያ ነው ብዬሽ ነው የማስበው። ፍቅራችሁ መተሳሰባችሁ ጠቅሟችኋል። ግን አንዳንድ ጊዜ ፍቅር ራሱ ተፈጥሯዊ ነው እና ሊደክም ወይ ሊቀዘቅዝ ኢነርጂ ሊያጣ አይችልም? ይችላል። ፍቅርማ ያው ይሄ ኤክስፔክቴሽን የመጣው መጀመሪያ ሰዎች እንዲህ ቀጥ ያለ ነው ፍቅር ብለው ስለሚያስቡ ነው። እኛ ግን ተረድተነዋል፣ ማለት ዌቭ ነው እንደዚህ። ስለሆነ ቢያጋጥመንም እኛ ቀድመን እንደዛ ሊያጋጥመን ይችላል ብለን በፍቅር ላይ እና ስላሰብን ሲሆን ያጋጠመን ነገር ሲያጋጥመን የፍቅር ባህሪ ሆነ ብለን እናልፈዋለን፣ ማለት ነው። አሁን ሴቶች ብዙ ጊዜ እኔም ያው ሴት ስለሆንኩኝ አውቀዋለሁኝ፣ እና የሆነ ነገር ከተፈጠረ ጥሩ ነገር ከሆነም እንደተወደድን ነው የሚሰማን፣ መጥፎ ነገር ከሆነም እንዳልተወደድ ነው የሚሰማን የምናገናኘው አነሰም በዛ ጥፋቱ የምናገናኘው ቀጥታ ከመወዳድ ጋር ነው አይደለ? በጣም ቀላል የሆነ በጣም በቃ እዚህ ገባ ማይባል ነገር አጋጭቶች፣ ግን ኦኬ አትወደኝም ማለት ነው ምናምን ብለሽ ታስቢ በውስጥሽ፣ አይወደኝም ማለት ነው። ወንድ ልጅ ደግሞ ከክብር ጋር ነው የሚያያይዘው፣ ስለዚህ ዲስሪስፔክት አድርጋኛለች ማለት ነው ወደሚል ነው እና እንደዛ አይነት ፊሊንግ አይሰማንም ብትሉ ሰላም ማላም ናችሁ። ተሰምታችሁ ከነበር እንደዚ አይነት ፊሊንግ ያስተናገዳችሁበትን ጊዜ እንዴት አለፋችሁት? ከአንቺ ልጀምር። እጠይቃለሁ ጎበዝ፣ ለምንድን ነው ብዬ ማለት ወይ ጠልቶኝ ነው ወይ ደግሞ ምን አድርጌ ነው የሚለውን ጠይቀውን ነው ያው ምን ብለሽ ጠይቅ? አንተ ግን ትወደኛ አስጠልቼኝ ነው ወይ ደግሞ ፍቅር ቀንሰው እንደዚያ አይነት ነገር ትጠይቂያለሽ ነው መልስ ይሰጠኛል። ከምን አንጻር እንደሆነ ምክንያቱን ያው በዛ መንገድ ይነግረኛል። ስለዚህ ፍቅር ቀንስ ሆነ ብለሽ ትጠይቂዋለሽ ማለት ነው። እሺ፣ አንተስ እንደዛ ፊል ስታደረግ ምንድን ነው የምታደርገው? እኔማ ያው ያጎደልኩት ነገር ካለ እኔም እንደዛው ነው። ያው ኮሚኒኬት ወዳለሁ ብዬሻለሁ። እኔ በጣም ወዳለሁ ሰናት እንደውም እና አግባባታለሁ። በቃ በቀስ እያልን ወይ ከታረቅን በኋላ ምን እንደነበር ችግሩ ምናምን፣ ከዛ በኋላ ያው ቀጣይ ላይ ላለመድገም ያን ነገር የምንዘጋጀው ከታረቀን ከተግባባን በኋላ እኔም፣ በጥያቄ በመጠየቅ ምን ብታይበት ነው እንደ ጎደለብሽ ወይም ደግሞ ፍቅሩ እንደቀዘቀዘ ፊል የምታደርጊው ምን አይነት የተለየ ባህሪ ብታይ ነው? ቤት ሲመጣውን ከስራ ሲመጣ ዝም ብሎኝ ከገባ ምን ካላለሽ፣ በቃ ሁሌ ሲመጣውን አቅፎኝ ምናምን ነው የሚገባውና ካላቀፈኝ ዝም ብልኝ ከገባ አንዳንድ የራሱ የሆነ እንትን ሌላ ሀሳቡ ሲገባ እንደዛ ይሆናል። ነው ምን ሆነ ምናምን ብዬ ጠይቀዋለሁ። እና ቢ እንደሱ ሲሆን ቀዝቅዙ ይመስለኛል። አንተስ ምግብ ብቻ ነው ተቀርብል በጣም ከደብራት ማለት አስደብሪያት ወይ ካልደወልኩ ወይ የሆነ እኔ ግን ምናልባት ስራ ሊሆን ላልመለስ ይችላለው ምናምን እና ስመጣ ግን የሆነ አውቄ ምናምን ድንገት ከመሰላት እና በልታም ሊሆን ይችላል ግን እኔ የሚሰማኝ ለእኔ ብቻ ስጠቀር እንደዛ ነው። አንድ ላይ ስለለመድን አንድ ማለት አርፍዶ ሲመጣ ያው ሲርበኝ ቀድሜ ይበላልና ከራበኝ በቀድሜ ነው የሚበላ። ሲመጣ ያው ብቻውን ነው የሚቀርብለት። ግን ይመስለኛል ያው እኔ አንድ ላይ ስለለመድን፣ ስለዚህ አንቺ መጥፎ ፊሊንግ ባይኖርሽ ራሱ እሱ ግን አንድ ላይ መብላት ስለለመድን ይደብረዋል። በጣም አመሰግናለው። ጌችም መራዊም ሁለታችንም እጅግ በጣም አመሰግናለው። በጣም አሪፍ ቆይታ ነበረን። ጥሩ ልምድ አካፍላችሁናል፣ አስቃችሁናልም። እንደገና ደግሞ በጣም ብዙ ትምህርቶችንም አካፍላችሁናል፣ መጽናት እንዳለብን በትዳር ውስጥ በጣም ሪስክ የሌለው ነገር የለም። መጨረሻው ጣፋጭ የሚሆነው መጀመሪያ ላይ ግን ብዙ ሀስሎች ብዙ ፈተናዎች፣ ሰክሪፋይ የምናረጋቸው መስዋዕቶች ይኖራሉና ያንን ነገር ነው እንግዲህ ከእናንተ የተማር ነው በጣም ቴንኪዩ እንግዶች ስለሆናችሁ። ድጋሚ ሀያ ሰላሳዎች እያያችሁ ያላችሁት ፕሮግራም ይህንን ይመስል ነበረ። በጣም እንደወደዳችሁት ተስፋ አደርጋለሁ። ዛሬ ያወራንበት ርዕስ ፍቅርን ወረት ያጠቃዋል ወይ፣ እንዴት ደግሞ ኢንተረስታችንን ወይም ደግሞ መጀመሪያ ላይ የነበረንን ፍላጎት ኢነርጂ እየቀዘቀዘ የሚመጣ ከሆነ እንዴት እንመልሰው፣ እንዴት እናድሰው፣ እንዴት እናስተካክለው በሚል ላይ ነበር ያወራነው። በቀጣይ በሌላ ሀሳብ በሌላ ርዕስ ከሌሎች እንግዶች ጋር እንመጣለን።